የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ፣ ይሄንማ በቤት ሲገባ እግሩን ጠብዩ። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው ከይል ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦቹን የሚመራ ወንድሜ፣ አንተ ትልቅ ሰው ነህ። ትንሽ ከእንደ እንዳይመስልህ ተሯሩ ጨ ተሯሯ ጣብሽር ቀና ብለት ሄዳለ ጂፕላስቱን ባታወርሳቸው ስልምናን ታወርሳቸዋለ። አለ ሐላል ታወርሳቸዋል። አባትህ እኮ ታጋይ ነበር ትባላል። ሐላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላል። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደሞ ዝምበል የሕዝብ ገንዘብ በልቶ አባትህ ትባላለ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ አባትን አላቀው ምና ነው ስንት ስንትሷ አስለቅሶ ይሄን ገንዘብ እንዳመጣው ትባላለ። አባትም ከአላህ ጋር ተጋጭቶ ነው ሄዶ በሚያሳዝነው መልኩ አባትም የሰው ሐቅ ይዞ ነው ደግሞ ሄደው። ስለዚህ ታግለን የምንኖር ሰዎች፣ እየተፍጨረጨርክ የምትኖር ሰው አንተ ሁሌ ኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነው። ያለበትን ጸጋ እንዳትረሳ። የአንተ ቤት ወጥ ነው የሚጣፍጠው፣ የአንተ ቤት ምግብ ነው የሚጣፍጠው። እኔ ግራ ገባኝ እንዶ አልብቃቃለኝ እኮ እንዶ